አቤል እና ቃየል በመጽሐፍ ቅዱስ ውስጥ ስለ ሁለቱ ወንድማማቾች ታሪክ ተጽፏል። ሁለቱ ወንድማማቾች የአዳም እና የሄዋን ልጆች ናቸው። ታላቅ ወንድምየው ቃየል ይባላል። ስራውም መሬትን ማረስ ነበር። ታናሽ ወንድሙ አቤል ደግሞ በጎችን ነበር የሚያረባው። ታዲያ ከለታት አንድ ቀን አቤል እና ቃየል ለፈጣሪ ስጦታ ሊያቀርቡ ወደዱ። አቤል ለፈጣሪው የተወደደውን በጉን ነበር ለእግዚአብሔር ያቀረበው። ፈጣሪውም በአቤል ስጦታ ደስ ተሰኝቶ ነበር። ቃየል ግን በተቃራኒው ጥሩ ያልሆነውን የሰብሉ ምርት ነበር ለእግዚአብሔር ያቀረበው። ቃየል ስጦታውን ከልቡ ስላልነበር የሰጠው እግዚአብሔር ስጦታውን አልተቀበለውም ነበረ። ቃየልም የእርሱን ሳይሆን የወንድሙን የአቤልን ስጦታ እግዚአብሔር አምላክ በመቀበሉ ተናዶና ተመቀኝቶ ነበር። ፈጣሪም የቃየልን መናደር ተመልክቶ ቃየልን ቀርቦ አነጋገረው። ፈጣሪም ለቃይል እንዲህ አለው በጎ ነገርን ካደረገ ደስተኛ እንደሚሆን ነገር ግን መጥፎን ስራ በዘመኑ ሁሉ እንደሚከተለው ነገረው። ነገር ግን ቃይል የተነገረውን ከልቡ መጽሐፍ ላይ አልጻፈውም፣ በወንድሙም መቅናቱን አላቆመም ነበር። ታዲያ አንድ ቀን ወንድማማቾቹ በመስክ ላይ ሳሉ የቃይል ቅናት መጠኑን አለፈና ድንጋዩን አንስቶ ወደ ወንድሙ አቤል ወረወረበት በኃይለኛ ስለመታውም አቤል ወዲያው ነው የሞተው። እግዚአብሔር አምላክም ቃየልን ወንድሙ አቤል የህት እንዳለ ሲጠይቀው አላውቅም፣ ቆይ እኔ የወንድሜ ጠባቂ ነኝ እንዴ ብሎ መለሰለት። ግን እግዚአብሔር ሁሉን ነገር ቀድሞ ያውቅ ነበር። እግዚአብሔርም ለቃየል ወንድሙን ስለገደለ ሕይወት ከዚህ በኋላ እንደምትከብድበት ነገረው። ከዚህ በኋላ እንደ በፊቱ እህልን ማብቀል አይችልም። በዚህም ከሚኖርበት ስፍራ እርቆ መሄድና ሌላ ቦታ መኖር አለበት። ቃየል ቅጣቱ ከአቅሙ በላይ እንደሆነና ሌሎች ሰዎች እሱ ምን እንዳደረገ ሲያውቁ በስራው ሊገሉት እንደሚፈልጉ በዚህም እንደተጨነቀ ለፈጣሪው ነገረው። እግዚአብሔርም ቃየልን ለመጠበቅ ግንባሩ ላይ ምልክት አደረገበት። ስለዚህ ማንም የሚያገኘው ሰው አይጎዳውም ማለት ነው። ቃየል ከቤተሰቦቹ በጣም እርቃ በምትገኝ መንደር ውስጥ ህይወቱን መሰረተ። በሰራው መጥፎ ተግባር የግድ ቤተሰቦቹን ርቆ መሄድና መኖር ነበረበት። የቃይልና የወንድሙ አቤል ታሪክ ብዙ ያስተምረናል። እሱም ቅናትና ንዴት እየነዱ ወደ መጥፎ ስፍራ እንደሚወስዱን ነው። ታዲያ ይህን ታሪክ ስናስታውስ አብረን ጥሩ የምንለውን ነገር ማድረግ እንደሚገባንና በሌሎች ስኬት ደስ ሊለን እንደሚገባ በተጨማሪም መጥፎ ስሜቶች ልክ እንደ ቃይል ንዴትና ቅናት ሊቆጣጠሩን እንደማይገባ ይነግረናል። ከዚህ ባሻገርም እኛ ሰዎች ምን ያህል መጥፎ ነገር ብናደርግ እግዚአብሔር አምላክ ግን ሁሌም ቢሆን ብናጠፋም ባናጠፋም ለእኛ እንደሚጨነቅልንና እንደሚጠብቀን ይነግረናል። ወስብሐት ለእግዚአብሔር።